ጁን 16 2025 የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ ወይንም ደግሞ በኢትዮጵያ አቆጣጠር ሰኔ 9 2017 የዕለተ ሰኞ የምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ የአስራአራት ሀገራትን ለእናንተ ላደርስ ተከስቻለሁ። እስከ ቪዲዮ ፍጻሜ መቆየት ብቻ ነው የሚጠበቅባችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦችና አድማጭ ተመልካቾቻችን እንዴት አላችሁ? ሰላም ያላችሁበት ቦታ ሰላም መልካሙን ተመኝቻችኋለሁ። የአስራ አራት ሀገራትን እንደሚከተለው ለእናንተ አስደምጣለሁ። ለቻናል አዲስ ከሆናችሁ ወይልካም ብለናል። እንኳን በሰላም ወደ ኡስሚ ዩቲዩብ መጣችሁ። ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቤተሰብ ሆኑ ተቀላቀሉን። ቪዲዮ አናንዛዛም ደቂቃ እናስረዝምን። በቀጥታ እንቅጭንቅጫዋን እንናገራለን። ከዚህ ጋር ተያይዞ እንግዲህ ይሄ ትልቁ ቻናላችን እስካሁን ድረስ ወደ ስራ አልተመለሰም። ማለትም እንግዲህ ወደ ስራ አልተመለሰም ማለት ወይንም ደግሞ ታግዷል ማለት ሙሉ በሙሉ ቪዲዮ ማድረስ አይቻልም ሳይሆን ገንዘብ እንዳይሰራ ታግዷል ማለት ነው። ያ ማለት ባዶ ልፋት ድካም ብቻ ነው። ነገር ግን አሁንም ቢሆን ማመልከቻ እያስገባን ያለን። ነገር ግን ብዙዎቹ ወይንም ደግሞ ከደረሰኝ መረጃዎች መካከል ቪዲዮ እየጫንክበት አይደለም፣ ቪዲዮ አንቀሳቅሰው የሚሉ የተለያዩ ኢሜሎች ስለመጡ በዚህ ምክንያት በዚኛው በድጋሚ ቪዲዮ እያደረስን እንገኛለን። እንሻላህ የምንቀጥል ይሆናል። 100 የአሜሪካን ዶላር እለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 15751 ብር እንደሚሸጥ እና አንድ የአሜሪካን ዶላር 157 ብር ከ51 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ዩሮን እናያለን። 100 ዩሮ 18244 ብር እንደሚሸጥ እና 1 ዩሮ 182 ብር ከ44 ሳንቲም እንደሚሸጥ የዕለተሰኞ የጥቁር ገበያ ምንዛሬ የዋጋ ዝርዝርና የዋጋ መረጃ መረጃ አደርስን ድረ ገጽ በዚህ መልኩ አስፍሮት አግኝተናል። በመቀጠል የስዊዝ ፍራንክን እናያለን። አንድ የስዊዝ ፍራንክ 194 ብር ከ12 ሳንቲም እንደሚሸጥ እና አንድ 100 የስዊዝ ፍራንክ 194 ብር ከ12 ሳንቲም እንደሚሸጥ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል ካናዳን ዶላር እናያለን። አንድ ካናዳን ዶላር 116 ብር ከ19 ሳንቲም እየተሸጠ አንድ 100 ካናዳን ዶላር 11619 ብር እንደሚሸጥ ከድረ ገጹ ላይ የተገኘው መረጃ ያመለክታል። በመቀጠል የአውስትራሊያ ዶላር እናያለን አንድ መቶ የአውስትራሊያ ዶላር አስር ሺ ሁለት መቶ ሀምሳ አምስት ብር እንደሚሸጥና ና አንድ የአውስትራሊያ ዶላር መቶ ሁለት ብር ከሀምሳ አምስት ሳንቲም የተሸጠ እንደሚገኝ ነው መረጃው የሚጠቁመው። በመቀጠል የምናየው የቻይና ዮሀንን ነው። አንድ መቶ የቻይና ዮሀን ሁለት ሺ አንድ መቶ ዘጠና ሰባት ብር እንደሚሸጥ ና አንድ ዮሀን ሀያ አንድ ብር ከዘጠና ሰባት ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም የተገኘው መረጃ ያመለክታል። ቪዲዮችን ላይክ አድርጉ ሌሎቹ እንዲደርስ ሼር አድርጎ ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልን። በመቀጠል ፓውንድ ሰርኒንግን እናስከትላለን 100 የፓውንድ ሰርኒንግ 21399 ብር እንደሚሸጥ እና አንድ የፓውንድ ስተርሊንግ 213 ብር ከ99 ሳንቲም እንደሚሸጥ ነው መረጃው የሚጠቁመው። በመቀጠል የኩዌት ዲናርን እናስከትላለን። 100 የኩዌት ዲናር 51471 ብር እንደሚሸጥ እና አንድ የኩዌት ዲናር 514 ብር ከ71 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያሳየው። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን እናያለን። አንድ መቶ ኢማራቶች ዲርሃም 4293 ብር እንደሚሸጥና አንድ ዲርሃም 42 ብር ከ93 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። በመቀጠል የሳዑዲ ሪያል እናስከትላለን 100 የሳዑዲ ሪያል 203 ብር እንደሚሸጥና አንድ የሳዑዲ ሪያል 42 ብር ከ03 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ሁሉና የጥቁር ገበያ መረጃ እየዘገበም የሚያደርሰን ድረ ገጽ በዚህ መልኩ አስፍሮት አግኝተናል። እኛም መረጃውን ሳንጨምርና ሳንቀንስ ለእናንተ እያደረስን እንገኛለን። በመቀጠል የቱርክ ሌሬ እናስከትላለን። 100 የቱርክ ሊሬ 401 ብር እንደሚሸጥና አንድ ሊሬ አራት ብር ከ01 ሳንቲም ትሽጥ እንደሚገኝ መረጃው ይጠቁማል። በመቀጠል ወደ ባህሬን እናመራና የባህሬን ዲናር እናስከትላለን። 100 የባህሬን ዲናር 41820 ብር እንደሚሸጥ እና አንድ የባህሬን ዲናር 418 ብር ከ20 ሳንቲም እንደሚሸጥ ወቅታዊው የምንዛሬ ዋጋ ዝርዝርና የዋጋ መረጃ እየዘገበ የሚያደርሰን ድረገጽ በዚህ መልኩ አስፍሮታል። በመቀጠል የጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 22241 ብር እንደሚሸጥ እና 1 የጆርዳን ዲናር 222 ብር ከ41 ሳንቲም እንደሚሸጥ ወቅታዊው የጥቁር ገበያ መረጃ ይጠቁማል። በመቀጠል ወይም ደግሞ በስተመጨረሻ የኦማን ሪያልን እናስከትላለን። የዕለተሰኞ የጥቁር ገበያ የምንዛሬ ዋጋ ዝርዝር እና የዋጋ መረጃ ላይ ያገኘ ነው። መረጃ እንደሚያመለክተው ከሆነ 100 የኦማን ሪያል 41000 የኢትዮጵያ ብር የተሸጠ እንደሚገኝ ና 1 የኦማን ሪያል 410 ብር ከ15 ሳንቲም እንደሚሸጥ ከድረ ገጽ ላይ ያገኘነው መረጃ ያመለክታል። ውድ የቻል ቤተሰቦች ና አድማጭ ተመልካቾቻችን ይሄ ቻናል ኡስሚ ቲዩብ ቁጥር አንድ ትልቁ ቻናላችን ነው። እስካሁን ድረስ ወደ ስራ አልተመለሰም። ማለትም ታገደ ማለት በቀጥታ ቪዲዮ ማስተላለፍ አይቻልም ማለት ሳይሆን ቪዲዮ በዚህ መልኩ ማስተላለፍ ይቻላል። ነገር ግን ምንም አይነት ገቢ አይፈጥርም፣ ገንዘብ እንዳይሰራ ሙሉ በሙሉ ታግዷል ማለት ነው። ለዚህ ነው እንግዲህ ጠፍተን የቆየንበት ምክንያት። ከዚህም ጋር ተያይዞ ሌላ አዲስ የዩትዩብ ቻናል ቁጥር ሁለትም ከፍቼ ነበር እሱም ሞኔታይዝ ከደረሰ በኋላ ወይንም ደግሞ ለክፍያ ከደረሰ በኋላ ለክፍያ የሚሞሉትን ፎርሞች ከሞላን በኋላ እንደገና አዲሱ ቻናልም ለሶስት ወር ታግዶብናል ማለት ነው። በዛ በዛ ምክንያት ነው እንግዲህ ልጠፋ የቻልኩት። በዱአችሁ አስቡኝ። እንሻላ ለሀገራችን ሰላም መልካሙን ተመኘን። ከያላችሁበት ቦታ አላህ ይጠብቃችሁ፣ አላህ ይጠብቀን። ወሰላሙ አሌይኩም ረህመቱላህ በረካቱ